ኑሃሜ ያለችበት ሁኔታ በጣም ያሳዝናል፣ ማለት ነው። ልክ እንደ ኤደንና እንደ ገነት የሆኑ ሰይጣኖች ማለት ነው፣ የናሁ እህትና እናት በጣም ደግሞ ገነትና ኤደን ይሻላሉ ነው የሚባለው፣ ማለት ነው በነዚህ አይነት እነዚህ ደግሞ ሰይጣን ናቸው ማለት ነው። የሰይጣን ቁራጭ እኔ እንጃ። ስራቸው በጣም ነው የሚያሳዝነው ማለት ነው። እናት ልጇን እንደዚህ ማስተማር እና እንደዚህ በቃ ማለት ከሚስኪን ምንም ከማያቅ ሰው ላይ እንደዚህ ስትሳፈጥ እሷ ዝም ትላለች። እንትና እኮ ገነት እኮ ኤደን ስታበዛው ስታያንች ደግሞ ተይ ምናምን እያለች አንዳንዴ እንኳ ትቆጣታለች ማለት ነው፣ ግን የዚች ልጇን ምንም አይነት ነገር እንኳ እንደውም ደጋረሻን ነው የምትለው እና በጣም የሚገርም ነው። ያው ንኋሜ በጣም ጎበዝ ልጅ ናት። ይሄንን መከራና ስቃይ ትዋጠዋለች ብዬ አስባለሁኝ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእሱ ጊራና የቶብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ አለሁኝ፣ እግዚአብሔር ይመስገን። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። አባዊ በቅንነት ላይክ ሼር እያደረጋችሁ አበረታቴ፣ ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ያው የዛሬ ቪዲዮ ስለ ኑሀሜን ድራማ ነው ማለት ነው። ኑሀሜ ድራማ ምንድን ነው የሚለውን ነገር አብረን እናያለን። ግን በመጀመሪያ ላይክ ሼር እያደረጋችሁ ያደረጋችሁ አበረታቱኛ ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ ማለት ነው። ነባሩ ቤተሰቦች ደግሞ ስለ አስተያየታችሁ ስለምታበረታቱኝ በጣም አመሰግናለሁ እጅጉ ነው ማለት ነው። ኑሃሜ ሳ ደግሞ በየሄደችበት ያው መከራና ስቃይ አያጣትም ማለት ነው። ግን ማለት ነው ብዙ የሚያስተምር ነገር አለው። አሁን ኑሃሜ ብዙ ጠለቅ ብላ ማንነቱን ሳታቅ ቀርባ ያውሳን በፍቅር ተመስጣ ነበር። ደግሞ አንዳንድ ነገሮች፣ በሚያደርጋቸው ነገሮች ጥሩ ሰውና መልካም እንደሆነ ነበር የተረዳችው ማለት ነው። እሱ ግን በዙሪያው ብዙ ነገር ነበረ ማለት ነው። ይሄን ነገር ግን ምንም ሳታጣራ በቃ ስሜቷን ነው የተከተለችው ማለት ነው። ግን ይሄ ሴቶችዬ ማለት ነው ለወንዶችም ቢሆን አንድን ሴት ወይም አንድን ወንድ ስናገኝ ጥሩ መልካም መስሎ በውስጡ ማለት ለአሁን ላይ ስናየው ሲስቅልንና መልካም ሰው ሲመስልልን ቶሎ ብለን ማመን የለብንም ማለት ነው። ጀርባው ምን እንደሆነ ግዴታ ማጣራት ይኖርብናል። አንድንም ሴት ደግሞ እንደዚህ ስትጠጋ ጀርባ ማጣራት አለብህ ማለት ነው። ዝም ብለህ ዘው ብለህ መግባት የለብህም፣ ወይም ሴትዋ ዘው ብላ መግባት የለባትም ማለት ነው። እና ንሀሜ ዘው ብላ በመግባቷ አባቷ እያስጠነቀቃት ይሄ ልጅ ያላት የመከራት የሱን ምክር ሳትሰማ በቃ በሰዓቱ ላይ ኤርሚ የሚያደርገው ነገር ምናምን በሰዓቱ ላይ የጥሩ ስራ ነበር የመሰላት እና በዛን ታይም ላይ አትጎዳኝም አድል ምናምን እያልች ራሱ እያስጠነቀቀችው ነበር። እንደ እመኝኝ እኔ በጣም ነው ማፈቅርሽ አልጎዳሽም እያላት ነበር ማለት ነው። እሱ ግን በጣም ከዚቺ አንድ ይገባልኝ አይገባልኝ ከናሁ ፍቅረኛው ማለት ነው። ከናሁ ፍቅረኛ ቀርቶ ከዛ ያች ቀርቶ ሌላ ልጅም አለው ፣ ያኔ ብዙ ነገር አለው። ጀርባው በጣም የተንቋሸሸ ነገር አለው ማለት ነው። ግን ኑሀሜና እሱ በአንድ ላይ ቢሆኑ ደስ ላይ ነበረ። ነገር ግን ጀርባው በጣም ያስጠላል ማለት ያደረጋቸው ነገሮች ማለት ነው። እና በሱ ንዴት ባደረገው ንዴት ያው አባቷ ጓደኛ ቤት መታ ነበር። አባቷ ጓደኛ ቤት ብትመጣም ግን ያጋጠማት ከኤደንና ከገነት የባሱ ሰይጣኖች ነው ያገኟት ማለት ነው። የናሁ ቤተሰቦች አባት የሆኑ እንጂ መልካም ሰው ልጅቱና እናቲቱ በጣም የሰይጣን ቁራጭ ናቸው ማለት ነው። ግን እናቲቱ ልጇን እያሳደገቻት ያለችበት ነገር በጣም ያስጠላል፣ ይዘገንናል ማለት ነው። ልጅን በዚህ መልኩ ማስተማር ልጅ ስታጠፋ ርሄ ነገር ትክክል አይደለም ማለት ነበረባት። ልጅት እንኳ ብትሳፈጣት የሆነ ነገር ብትናገራት እንኳ እናቲቱ መደገም የለባትም ነበረ። እና እዚህ ጋር በጣም ነው ያስጠሉኝ እናትና ልጁ ማለት ነው። ግን አሁን በጣም መልካም ልጅ ነው ያስታውቃል። ውስጡ ሂሊና አለው፣ ሂሊና የሚወቅሰው ልጅ። ልክ እንደ አባቱ ሆኖ ነው የወጣው። ሴቲቱ እንደ እናቲቱ፣ ወንዱ ደግሞ እንደ አባቱ ሆኖ ነው የወጣው ማለት ነው። እና አስተሳሰቡ ያው ይጠጣል፣ እና ሌላ ፍቅረኛ ስላለችው ስለወደዳት ምናምን ነው እንጂ እኔ ግን ልንገራችሁማ፣ የሆነ ወደ ነሃሚ የሆነ እያለበት እንትን ነው ያኔ ስሜቱ እየተገላበጠበት ነው ማለት ነው፣ ይሆናል አይደለ? ያችንም ይወዳታል። ነገር ግን አሁን መጠጋት ይዟል። ሁኔታዋን ሲያያት በዛ ላይም ቆንጆ ናት፣ በዛም ደግሞ ስራዋ፣ ከዛ ላይ ደሞ ምግቧ የምትሰራው ይጣፍጣል የሆነ። ሙዓደባ ስነስርአት የሆነች ልጅ መሆኗን ሲያቅ የሆነ ጠጋጠጋ እያላት ነው ማለት ነው። እንደውም ከዚህ ቤት መውጣት አለብሽ እማዬና እህቴ ይገሉሻል በጣም ሳይጣናቸው ምናምን እያላት ነበር ማለት ነው እና ምንም አማራጭ የላትም። አባቷ እንድድንላት ለዚህም ሁሉ ነገር የምታሳልፈው ለአባቷ ነው። ሲቀጠል እንደገና ደግሞ ኤርሜ ያረጋን ነገር በጣም ስለናደዳት እና ልቧን ስለሰበረው ግዴታ ይህን ነገር መቋቋም አለብኝ፣ ከኤደንና ከገነት አይበልጡም የሚለውን ነገር ይዛ እየተጋፈጠች ትገኛለች ማለት ነው። ነገር ግን ሰዎቹ የሚተዋት እንደተሟላ አይመስለኝም። ብቻ ከባድ ነው። አሁን ደግሞ የሚገርመው ነገር ኤርሚ ማለት ነው። ኤርሚ አይደል ስሙ እሱ፣ ግን እኔ በጣም ፈርቻለሁ ማለት ነው። አያስባችሁታል? የሆነ እሱም ራሱ የሰይጣን ቁራጭ ነው ማለት። ይህችን የሰይጣን ቁራጭ የሆነች ልጅ እንደ አጋጣሚ አውቋል። ያኔ የናህውህት መሆኗን ስላወቀ እሷን እንደ ፍቅረኛ አድርጎ እዛ ቤት እንዲገባ ነው የፈለገው። ለምን ኑሀሜን ለማገኘት ማለት ነው። እኔ እንደዛ ነው የተረዳሁ። ታይታችኋት፣ መጣሽ መጣች ያለ ተዘጋጀና ራሱ ነው እኮ በትከሻ የገጫት አውቆ ማለት ነው ልክ ማለት ድንገት እንደተፈጠረ ነገር ወደቀና፣ እንደ በቃ አይዞህ መሆንክ ምናምን አለች እሷ። ተገጫት በኋላ ማለት ነው ወደቀ፣ አውቆ ማለት ነው። ከዛ ወይኔ የተጎዳ አንድ ምናምን አለች ይቺ ሰይጣን ማለት ነው። እውነት በጣም ነው የምታናደው። ደግሞ እኮ ስታስጠላ የሆነ አለ አደለ፣ ፊቷ ሙ። አሁን የምሰራው ፓርት እንትን ስለሆነ፣ ያኔ ስለ ክፉ ስራ ስለሆነ የምሰራው ብቻ ሳይሆን፣ ፊቷ የሆነ ደምግባት የለውም። የሆነ ገጸበ ገጿ መልካም ሴት አትመስል ማንጀት የውነት ሰይጣን ነው ምትመስለው። ልክ እንደንትና እንደ ወይዘሮ ባዩሽ ማለት ነው። አሁን ባዩሽ ሀተለው መልካም ስራ ብትሰራ ፊቷ አይፈታም። የሆነ አላ አደለም የሚያስደስት ነገር ወይም የሚስብ ነገር የላትም። ሀቴ የምትሰራው ነገር ስለ መጥፎ ስራ ቢሆንም ግን ፊቷ ገጽቷ ያው መጥፎ ክፉ ሰው ነው የምትመስለው ማለት ነው። እና ይችም ልጅቷ ልክ እንደዛው ናት። እናቲቱ እንኳ ያን ያክል አይደለችም፣ ግን ልጅቱ የባሴይን አታስታውቃለች። ፊቷ ገጽ እንትኗ ነገረኛ የሆነች ጉቶ ነገር ነው የምትመስለው ማለት ነው። ብቻ አላቅም። እኔ የተረዳሁት እንደዛ ነው። እናም እንደዛ ካደረገ በኋላ እንዴ ደሞ ቆንጅዬ ነሽ ምናምን ሲላት አይደል፣ እያለች እየሳቀች ነበር ማለት ነው፣ እያፈረሽ ምናምን እና ያው ይገባላታል ብዬ አስባለሁ። በፍቅራት መስሎ ቲቴ ይላታል። ከዛ ቲቴ ካላት በኋላ ቤት ይዘው ትገባለሽ ማለት ነው። በዛው አጋጣሚ ደግሞ ምን ይፈጠራል ማለት ነው እና እንደ እውነት እኔ እንጃ፣ ግን አሁን አጓጉና ደስ የሚል ነገር ነው ይሆናል ብዬ ማስብ አስበችታል። እና የማን ነው የዚህ እንትና ማንነው ስሙ ስሙ እኮ ራሱ ጠፋኝ ናሁ የእድሜን ፍቅረኛ የነበረችውን እሷን ያመጣል ከዛ ደግሞ ንውሃሚ እቤት ናት ይችኛዋን የናሁን እህት ደግሞ ይሄኛው ፍቅረኛ ናት ማነው ፍቅረኛ መስሎ ሊመጣ ነው ከቤት ያኔ ሁላቸውም አራታቸውም ከአንድ ቤት ይገናኛሉ ማለት ነው አስባችሁታል ከዛ ምን ይፈጠራል እናሁ እውነተኛውን ሲያቅ ብቻ የሆነ የሚያወዛግብና የሆነ አጓጊ ነገር ይኖራል ብዬ ድራማ የሆነ ብቻ ይኖረዋል። ማላይቅም ማለት ነው። ግን ከዚህ ሁሉ መሀል ደግሞ ንሀ ሜናት እየተጎዳች ያለችው ማለት ነው። በጣም እነሄኞቹ እንደውም ሴራ እያሴሩ ነበረ። የሆነ ነገር ሊያደርጉ አሳስበዋል፣ እናትና ልጁ ከዛ ራሱን አሁን ምን አላቸው? ምት ምንድን ነው እቅዳችሁ ምንድን ነው እንዴት ነው እንጂ እናትና ልጅ በረንዳ ላይ ወጣችሁ ምን እያሴራችሁ ነው ሲላት፣ እንደ ይሄን ትላለህ ምናምን ብላ እናትች ንተቆጣችበት። እሺ ምን እያወራችሁ ነው አላት ማለት ነው። እያሾፈባቸው ነበረ። ናሁም ያው እናቱን ፍቅረኛን ይዤ እመጣለሁ፣ እዚህ እንድትወጣ ትፈልጋለሁ። አባዬም እንዳያፈልጋለሁ። እንደውም ዛሬ ነበር እንድትመጣ የፈለግኩት፣ ነገር ግን አባዬ ቶሎ መለስ እንደው ብዬ ነው እይላቸዋል ማለት ነው። ግን አንተ ምንድን ነው በጣም ተጣደፍክ? ምናምን ትለዋለች ማለት ነው። ከዛ ልጅ እህቲቱ ደግሞ አይ ችግር የለውም ይችን የተረገመ ትወጣለናለ፣ ፍቅረኛው ስትመጣ እንደውም ትቃጠላለች ምናምን አለች ማለት ነው። እና ናሁ ግን የፍቅረኛውን እውነት አልክ። ኑሃሜ እንዳወቀች ቢያቅ ብዬ ደስ ይለኛል። ኔ ቢያቅ ሁኔታዋን ጉዷን ቢያቅ፣ በፊት በሱ ላይ ፍቅረኛ ኑሯት ከሱ ገንዘብ እየተቀበለ ለሌላ ሰው እንደምትሰጥ ለሌላ ፍቅረኛዋ እንደምትሰጥ ምናምን ቢያቅ ደስ ይለኛል ማለት ነው። ግን ያው እንጃ ምን ይፈጠራል ብላችሁ ታስባላችሁ? እሱም አሁን ሴራ ሴሯል ማለት ነው። በቃ አራታቸውም እርግጠኛ ከአንድ ቤት ሆነው ሁላቸውም ይታያሉ። አሁና ኑሀሜም እራሱ ታየዋለች። ለምን ይችኛዋል ልጅ ይችኖ የሰይጣን ቁራጭ የሆነች ልጅ፣ ልክ ማብቂያው ላይ አይታችሁ ከሆነ ያላየችው በቃ ያላያት መስሎ እያለፈ እንዳለ ጎነጣት ማለት ነው። እራሱ እኮ ነው የመታት እንጂ እሱ አደለችም። ከዛ መሬት ወደቀ። ወይኔ ወይኔ እግሬ፣ ወይኔ እግሬ አለ። ከዛ እንደዚህ ኩኒ ወድቄ ጥለሽኝ ትከጂ ነው እንደ ምናምን እያላት ነበር ማለት ነው። ከዛ ደግሞ ወይኔ ደግሞ ቆንጆዬን ምናምን ሲላት እየሳቀች ነበር ማለት ነው። እና እየተጫወተባት ነበረ ነው የምላችሁ። እሱም ይኸው በዛ ምክንያት ሀሳብ እወድሻለሁ ምናምን ብሎ ልክ ነው ሐሜን እንዳማለለው እያማለላታል። ከዛ ቤት ይመጣል ማለት ነው። ከዛ ሐሜን ያገኛታል። ከዛ ደግሞ ያቸው የናሁን ፍቅረኛ የእሱም ፍቅረኛ የነበረችው በአንድ ላይ ይገናኛል ማለት ነው። አንድ ቤት ምን ይፈጠራል ስላላችሁ፣ ወይኔ ግን አጓጉ ነው የሚሆነው እስኪ መጨረሻውን ፓርት አብረን እናያለን ማለት ነው። አሁን የሚፈጠረውን ክፍል ሀ አንድ ላይ እናያለን ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ ያለን ሆናችሁ ደግሞ ያው ቤተሰብ እየሆናችሁ ሆናለሁ። ቅንነት ለራስ ነው። አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ዝትዝርፍ ይበልልኝ፣ ባይ ባይ ባይ።